ሰይድ የሰላምን ፓስፖርት ስጣት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከናንተ ጋስ እንዴት ናችሁ? ከኔ ጋ ሁሉ ሰላም ነው። ባላችሁበት ሰላማችሁ ሁሉም ብዝዝት ይበል። እና ውድ እህት ወንድሞቼ እንደዚሁም ክሪስቲያን እህቶቼ ዛሬ እንግዲህ በሰርፕራይዝ ተከስቻለሁ ማለት ነው። ያው በእናንተ ግዳፍ፣ በእናንተ በምትረዱኝ በምትሰጡኝ አስተያየት፣ በእናንተ ቅልብ እንግዲህ እዚህ ደርሼላችኋለሁ ወደፊትም እንግዲህ ብዙ ደረጃ እንደምንደርስ ተስፋ ይኖረኛል ማለት ነው። እና ዋንኬ ያው ሞልቻለሁኝ ኮንግራጁሌሽን እንዳላችሁኝ ሁላችሁንም እንግዲህ ተደስቻለሁኝ። እና ዛሬ የመጣሁበት እናንተን ላመሰግን ነው። ክበሩልኝን የእኔ መልካሞች፣ እውነት ቃላትም የለኝም በጣም ደስ ነው ያለኝ ማለት ነው ኢንሻላህ ከመቶ ከአንድ ሺህ ወደ ሁለት ሺ ከዛ ወደ መቶ ሺ ሁለት መቶ ሺ ኢላ እንሄዳለን ማለት ነው እኛ ብቻ እርስ በርሳችን ተከባብረን እርስ በርሳችን ተመካክረን እጅ ልጅ ከተያያዝን ወላሂ የማንደርስበት የለም ማለት ነው። እንደርሳለን እና ሁላችንም ቀልብ ቢኖረን ሸዋር ከራስ ነው። ከራሴ ጀምሮ ቅልብ ይኖረን ሁላችንም ማለት ነው። እውነት እናድጋለን ማለት ነው። እና በመቀጠልም ዛሬ የመጣሁት እንግዲህ ሰሞኑ በሚንሸራሸረው ጉዳይ ነው። እኔ በነገራችን ላይ ሴት ልጅ እንድታዘን፣ ሴት ልጅ እንድትከፋ መቼም ቢሆን ማንፈልገው ማልፈልገው ነው እንደ አንድ ግለሰብ ማለት ነው የራሴን አስተያየት በቅድሚያ እንግዲህ ሰሞኑን ሰለነ ስኢድና ሰለነ ሱመያ ጋር እንደዚሁም ደግሞ ሰላም ጋር የደረሰው ክስተት በጣም ከባድ ነው እውነት እና ፎር ኤግዛምፕል ለምሳሌ የምንሰራበት በትንሹ የምንሰራበት ቤት ወተን አዲስ ቤት ስንገባ ያለው እንዴት እንደሆነ መቼም ይገባናል ማለት ነው። ሁላችንም በቃ አዲስ ቤት እስከገባን ድረስ የሆነ ፍርሃት ፍርሃት። በእርግጥም ሁሉም ቤት ያው ለስራ ነው። ሆኖም ግን የሆነ ፍርሃት ፍርሃት ነው የሚለው። በትንሹ አሁን ላይ ደግሞ እንግዲህ በራሳቸው ውስጥ ለውስጥ የውስጥ ውስጡን እንግዲህ እኛ አናውቅም። በሶሻል ሚዲያ እስከመጡ ድረስ ግን መቼም ብትሆን ሴት ልጅ እንድትከፋ፣ ሴት ልጅ አንገቷን እንድትደፋ አንፈቅድም ማለት ነው። ሴት ልጅ ከዋክብትን ማለት ይቻላል። ሴት ልጅ እናት ነች። ሴት ልጅ እህት ነች። ሴት ልጅ ሚስት ነች። ሁሉን አጠቃላ የያዘች ነች። ሴሊ በሸሪያውም የተከበረች ነው። ስለዚህ እንግዲህ ባጭሩ ከኢትዮጵያ ወደ የመን እንደመጣች እህታችን ሰላም አሁን ላይ ያለችበት በጣም አስከፊ ነው። እኛ እንግዲህ እንኳንችን ትንሽ እየዋን እንደ ምሳሌ የስራውን እንደሰጠኋችሁ ማናቀው ሀገር፣ ለምሳሌ አሁን የማያውቁት ሀገር አይናፍቅም ይባላል። ማናቀው ሀገር ራሱ አሁን እኛ ራሱ ለምሳሌ ሳውዲ የምንኖር ከሆነ ዱባይ ስንሄድ እንዴት እንደሆነ አናቅም። አዲስ ነን። ለሀገሩ፣ ለሁሉም ነገር አዲስ ነው። ዱባይች፣ ደግሞ ወደ ሳውዲ ድንገት ቢመጡ ስለ ሳውዲ ምንም ነገር ሊያውቁ አይችሉም፣ ለጊዜው ማለት ነው። እሱም አይለመድ የለም እንደዛ። ያ ሁላ ክስተት እያለ ሰይድ የሰላምን ፓስፖርት መውሰዱ የእሷን አንገት መድፋቷ፣ እኔ መቼም ቢሆን እቃወማለሁ ማለት ነው። እንደ አንድ ግለሰብ በውስጥ ያላቸው ችግር በፕራይቬት ይጨርሱ። ነገር ግን ባለፈው እንደዛ ስትሆን እውነት እኔ አንጀቴ እኔ ብቻ አልችልም። አንጀቴ ነው የተማታው እውነት ለመናገር ማለት ነው። እኔ ሴቱን ልጅ በየትኛውን በኩል እንድትጎዳ እንድትገፋ፣ አንገቷን እንድትሰብር አንፈቅድም አልፈቅድም ማለት ነው። በውስጥ ያላቸውን በፕራይቬት እነሱ ይጨርሱ። ነገር ግን በአደባባይ ካሜራ ደቅኖ ፓስፖርቷን እንደዛ ሲወስድባት የማታውቀው ሀገር እንዴት አስባችሁታ? እስኪ በእሷ ቦታ ሆነን እኛ እስኪ ስንገባ እንዴት ነው? እስከ ደግሞ አሁን ላይ ታውቃላችሁ የመንና አሁን የመንና ወደ ሳኡዲ ምናምን አሁን ፓስፖርት ኖረንም አልኖረንም ለምሳሌ ህገ ወጥ እህቶች ሊኖሩ ይችላሉ። ህጋዊም ደግሞ በቁታቸውና ሀያ የሚሄዱ አሉ። በሳውዲ ካሰብ ማለት ነው ህገወጥ የሚሄድ ከፈለገ እጁን ሰጥቶ መሄድ ይችላል። የመን ላይ ግን እንደዛ አይመስለኛል። አይዶ እንዴት እንደሆነ ማለት ነው። ነገር ግን እሷ አሁን ያለችበት ጭንቅ መከራ በጣም አስከፊ ነው። ነት ሳይድ፣ እኔ ትክክል ሰርተሃል ብዬ አላስብም። ስለዚህ አንደኛ የማንን ብዙ ዓመት ኖረህበታል ማለት ይቻላል። እሷ ግን ለሀገሯ አዲስ መግቢያ መውጫውን ሁሉ ነገር የማታቅ አንድ ምስኪን እህታችን እንደዚህ ስትሆን ከባድ ነው። አንተም እህቶች ይኖርሃል። ስለዚህ እንደዚህ ማድረግህ ስህተት መሆኑን ልገልጽላችሁ እወዳለሁኝ። እና ወደ የፋሚሊ ቤተሰቦች፣ እናንተስ ምን ትላላችሁ? ይሄ ድርጊት እውነት የማናውቀው ሀገር ሄደን ፓስፖርታችንን ከተወሰደብን እንዴት ነው የምንሆነው? ያ ፓስፖርት ተለለ መመለስ ወደ ኢትዮጵያ እንደማይቻል ነው፣ እንግዲህ እንደሚያወሩ ከሆነ ስለዚህ አሁን ላይ ያለችበት አንደኛ ሴት ልጅ ነች፣ ወንድ እንኳን ቢሆን ይሻላል ይባላል። ለምሳሌ ሴት ልጅ እንደዚህ ማድረጉ እኔ መቼም ቢሆን እውነት በጣም ነው ውስጥ የያዘ ነው። ስለዚህ ከአሁኑም ቢሆን ያላችሁትን ያላችሁን ሁሉ ነገር በውስጥ ጨርሱ፣ በፕራይቬት ጨርሱ ራሳችሁ ማለት ነው። ነገር ግን በአደባባይ ካሜራ ደቅነህ ያገባት ሴት ልጅ ነች። ስለዚህ እንደዚህ ማድረግ ተገቢ ነው ብዬ አላስብም እና ዛሬም ነገም የሰላምን ፓስፖርት እጇ ላይ እንድትመልስ ላለሁኝ ዛሬ መልእክቴ እንግዲህ ውድ ፋሚሊ ቤተሰቦች፣ እውነት በጣም ነው ያሳዘነችኝ። ድንገት እንደዚህ የክስተት ሲከሰትባት ያስደነግጣል። አንደኛ ሰው ሀገር ነው። በሀገራችን እንኳን ቢሆን ችግር የለውም አይዴ በሀገር ላይ እኮ ችግር የለውም። ለምሳሌ ማናቀው ሀገር ሄደን ግን እንደዚህ አይነት ክስተት ሲከሰት በዚህ ላይ ሴት ልጅ ነች። ሴት ልጅ ምን ያህል ሴት ልጅ በሸሪዓም ቢሆን ምን ያህል ቦታ እንዳላት ስቶም አይደለም። ስለዚህ ውስጧ እንዲቀየም ወይም ደግሞ በእሷ ሴትነት ሁላችንም አንድ ነን። ስለዚህ ፓስፖርቷን መልስላት፣ ከላስ ያላችሁን ችግር፣ በእርግጥ የሰው ሁሉ ንጹህ ነው ማለት አይቻልም። እርስ በእርሳችሁ በውስጥ ጨርሱ። ነገር ግን ፓስፖርቷን ማለስላት አንገቷን አታስደፋ ነው የእኔ ሀሳብ ማለት ነው እና ውድ የፋሚሊ ቤተሰቦች እናንተ ስምን ትላላችሁ? ይሄ ድርጊት ሳሄ ነው ብላችሁ ታስባላችሁ? እንደማታስቡት ተስፋ ይኖረኛል። በሀገራችን ላይ እንኳን ቢሆን ችግር የለውም። ለምሳሌ ማለት ነው ሰው ሀገር ግን አንድ ሰው መጥቶ ይሄ ነገር ይሄ ክብዳ አንድ ሲፈጸም አንደኛ ሴት ልጅ ነች እና በጣም አስከፊና በጣም አሳዛኝ ነው እና ለእህታችን ፓስፖርቱን መልስላት ነው እኔ እንደ አንድ ግለሰብ የዛሬ ሀሳቤ። እና ውድ የፋሚሊ ቤተሰቦች እናንተንም ደግሞ ሳላ መሰግን አላልፍም። ክበሩልኝ ሁላችሁንም ባላችሁበት የአላህ ሰላም፣ ረህመት፣ ዝነት ሁሉ ነገር አይለያችሁ። እንሻአላህ እኛ ከተደጋገፍን ወላሂ የማንደርስበት የለም። እርስ በርሳችን ፍቅር መከባበር ይኖር። ስኬታማ ለመሆን ደግሞ እጅ ለእጅ ተያይዘን ጉዞ ወደ ፊት ላለሁኝ። እንግዲህ የዛሬ መልእክቴ ውድ የፋሚሊ ቤተሰቦች ይሄንን ይመስላል። እስኪ እናንተም ደግሞ የተሰማችሁ ስሜት በኮሜንት ግለጹልኝ ማለት ነው። ማለትም ስለ ሰላም አሁን ላይ እንደዚህ መሆኗ በጣም አስደንጋጭ ነው። እኛስ ብንሆን በእሷ ቦታ እስኪ እኛ ሴቶች እኔስ ብሆን የሚለውን እንገንዘብና እኔው እና ከባድ ነው።